የጋሞና አካባቢው ዞኖች ሀገረ ስብከት በሀገር ውስጥ ከተደራጁ አህጉረ ስብከቶች አንዱ ሲሆን መንበረ ጵጵስናውን ጨምሮ አሥራ አምስት የወረዳ ቤተ ክህነት መዋቅር፣ አንድ ካቴድራል፣ አራት ገዳማት፣ 43 አድባራት፣ ሦስት መቶ የገጠር አብያተ ክርስቲያናት በድምሩ 344 አብያተ ክርስቲያናት 736 የሚደርሱ አገልጋዮችና በመቶዎች የሚቆጠሩ ሰባኪያነ ወንጌል እንዲሁም በርካታ ምዕመናን ያሉት ሀገረ ስብከት ነው። የብፁዕ አባታችን አቡነ ኤልያስ የጋሞና አካባቢው ዞኖች የጎፋና ባስኬቶ አህጉረ ስብከት ሊቀ ጳጳስ የ2017 ዓ ም ሐዋርያዊ አገልግሎት ብፁዕነታቸው እጅግ በጣም አስቸጋሪ በሆኑ መልካዓ ምድር አቀማመጥ ጭምር በመንቀሳቀስ በ11 ወረዳዎች ስር በሚገኙ አብያተ ክርስቲያናት ተገኝተው የሐዋርያዊ አገልግሎታቸውን በመፈጸም ለካህናትና ለምእመናት ለምእመናን አባታዊ ትምህርትና ቡራኬ ሰጥተዋል። በዚህም ሐዋርያዊ ጉዞአቸው በመሪ ዕቅዱ መሰረት ለመቶ አባውራዎች ቤተ ክርስቲያን ለመገንባት የታቀደውን ዕቅድ ለማሳካት ስድስት አዳዲስ አብያተ ክርስቲያናትን በመባረግ አገልግሎት እንዲሰጡ አድርገዋል። ከቤተ ክርስቲያን ርቀው በዐሥራ ሦስት ቀበሌያት ለሚገኙ ኦርቶዶክሳውያን መንፈሳዊ አገልግሎት መስጫ ይሆን ዘንድ የመሠረተ ብሩራኬ እንዲፈጸምላቸውም ፈቅደዋል። ብፁዕነታቸው በዓመት ሁለት ጊዜ ለሠላሳ ሁለት ዲያቆናት ማዕረገ ቅስና እንዲሁም ለሦስት መቶ ዐሥራ አራት ተማሪዎች ማዕረገ ድቁና በመስጠት አገልግሎት እንዲሰጡ መመሪያ ሰጥተዋል። ለሥልጣነ ክህነት ከሚሰጠው መታወቂያ ካርድ የተገኘውን ብር ሠላሳ ሰባት ሺህ ሰባት መቶ አርባ ለሀገረ ስብከቱ ጽሕፈት ቤት ገቢ አድርገዋል። በአርባ ምንጭ ደብረ ጽዮን ቅድስት ማርያም ጽረሃ ተዋህዶ ካህናት ማሰልጠኛ በመገኘት ከአስራ አራት ወረዳዎች ለተወጣጡ ደቀ መዛሙርት ትምህርተ ሃይማኖትና ምስጢረ የቤተ ክርስቲያን ኮርስ ሰጥተዋል። ብፁዕነታቸውም በአዲስ አበባ ገዳማትና አድባራት በሚከናወኑ የንግስ በዓላት ላይ በመገኘትና በማስተባበር ለኤሊ ቅዱስ ገብርኤል ገዳም ህንጻ ቤተክርስቲያን ግንባታ የሚውል ሁለት ሚሊዮን 2,524,135 ብር ለአቡነ ሰላማ ሁለተኛ ደረጃ ትምህርት ቤት 188,800 ብር በሀገረ አውስትራሊያ ከሚገኙ መላከ ፀሐይ አባ ገብረ ስላሴ ጎበናም የተበረከተ 50 ሺ ብር እንዲሁም ከአረብ ኢምሬቶች ሊቀጳጳስ ብፁዕ አቡነ ዲሜጥሮዎስ የተበረከተ 100,000 ብር ከቄሲስ እስክንድር ሀገረ አሜሪካ አንድ መቶ ሃምሳ ሺህ ብር ለቅድስት ማርያም ገዳም ሁለገብ ሕንፃ ግንባታ እንዲውል ገቢ አድርገዋል ብፁዕነታቸው። ከግንቦት 24 እስከ 26 2017 ዓ.ም ተምረት በ በአርባ ምንጭ ደብረ ኃይል ቅዱስ ገብርኤል ቤተክርስቲያን በተካሄደው አብይ የስብከተ ወንጌል ጉባኤ ላይ ብፁዕ አቡነ ቀውስጦስ የሰሜን ሸዋ የሀገረ ስብከት ሊቀ ጳጳስና ብፁዕ አቡነ ገሪማ የጌዲዮ አማሮና ኮሬ ሀገረ ስብከት ሊቀጳጳስ እንዲሁም መምህር ብርሃኑ አድማሴና ዘማሪያን ተገኝቶ መንፈሳዊ አገልግሎት እንዲሰጡ ባደረጉት ጥሪት መሰረት ብፁዓን ሊቃነ ጳጳሳቱ ምእመናንን ያጽናና ቃለ እግዚአብሔርና ቡራኬ እንዲያገኙ አድርገዋል። ከወንጌል ተደራሽነት ጀምሮ እስከ ትላልቅ የሕንፃ ግንባታዎች ድረስ የተከናወኑ ስራዎች የሃይማኖትና የማህበራዊ አገልግሎት ተልእኮን በአንድነት የሚያሳዩ ናቸው። የወንጌልና የሰው ኃይል ልማትን በተመለከተም የሀገረ ስብከቱ ዋና ትኩረት ከሆኑ ጉዳዮች አንዱ የወንጌል ስርጭት ነው። በ2017 ዓ ም ወንጌል ከከተማ እስከ ገጠር ወረዳዎች ድረስ ተደራሽ እንዲሆን ትኩረት ተሰጥቶ ሰፊ ሥራዎች ተከናውነዋል። በዚህም መሠረት ከማኅበረ ቅዱሳን ጋር በመሆን በዚህም ዓመት 2620 ከመናፍቃን፣ 4537 ከኢአማንያን፣ 1866 በቄደር እንዲሁም 421 ከእስልምና በድምሩ 9444 ሰዎች ተጠምቀው የቤተ ክርስቲያናችን አባል ሆነው የተመዘገቡ ሲሆን 2324 ሕፃናት በ40ና በ80 ቀናቸው ተጠምቀው በአጠቃላይ 11768 ነፍሳት በዚህ ዓመት የስላሴ ልጅነትን አግኝተዋል። ይህ የሰው ኃይል ልማት ከመንፈሳዊ እድገት ጎን ለጎን የሚካሄድ በመሆኑ የቤተክርስቲያኒቱን የነገ ተስፋ ያረጋገጠ ነው። የትምህርት ልማትና ስኬትን በተመለከተ የሀገረ ስብከቱ የትምህርት ዘርፍ በ2017 ዓ.ም ትልቅ ውጤት ያስመዘገበበት ዘርፍ ነው። የብርብር ደብረ ብስራት ቅዱስ ገብርኤል ሙሉ አንደኛ ደረጃ ትምህርት ቤት በ2017 ዓ ም ትምህርት ዘመን ያስገነባቸው ክፍሎች ሁለት ብሎኮችን አሰርቷል። በመቀጠል በሁለት ብሎኮች ውስጥ ደግሞ ያለው ሰባት ክላሶች አሉ። ቤተ መጻሕፍት፣ ቤተ ሙከራ፣ ላብሬሪ የአይቲ ክፍሎች ተሰርተዋል። የአርባ ምንጭ ደብረ ኃይል ቅዱስ ገብርኤልና ደብረ መንክራት ቅዱስ ሚካኤል ትምህርት ቤቶች በእነዚህ አድባራት የኬጂ አንድና አራት እንዲሁም የአንደኛ ደረጃ ትምህርት ቤቶች የግንባታ ማስፋፊያ ሥራ የተከናወነ ሲሆን ይህ ግንባታም ለሀገረ ስብከቱ እንዲሁም በውስጡ ለሚገኙ መዋቅራት የቋሚ ገቢ ምንጭ ከመሆን ባሻገር ለወደፊት ለትውልዱ ጥራት ያለው ትምህርት ለማቅረብ ያለውን ቁርጠኝነት በግልጽ ያሳያል። ከምንጭ ደብረ ኃይል ቅዱስ ገብርኤልና ደብረ መንክራት ቅዱስ ሚካኤል አብያተ ክርስቲያናት ትምህርት ቤት ስራ አስኪያጅ ከዲያቆን የሱነ ጋር በተደረገው ቃለ ምልልስ ትምህርት ቤቱ የትምህርት ጥራት ከፍ ማለቱን አስረድተዋል። ዲያቆን የሱነ ጫል አባላለው የቅዱስ ገብርኤልና የቅዱስ ሚካኤል ልህቀት ማዕከል ትምህርት ቤቶች ሥራ አስኪያጅ ነኝ። በትምህርት ቤታችን እየተከናወኑ ያሉ ስራዎች ከ2017 በዋናነት ማስፋፊያ የተካሄደ ነው። ያው እስከለተኑ ሙሉ ለሙሉ ትምህርት ቤቱ ትምህርት ቤት በሚመስል መልኩ የተደራጀ ሲሆን ቀደም ሲል 2016 በፊት ባሉ አመታት ቅዱስ ገብርኤል ቤተ ክርስቲያን ውስጥ የሚደረገው የአጸደ ሕጻናት ትምህርት ቤት ይሰጥ የነበረው አገልግሎት አሁን ሙሉ ለሙሉ በሚባል ሁኔታ ወደዚህ ወደ ተዘጋጀለት የትምህርት ስፍራ ላይ እንዲያርፍ ተደርጓል። አንዱ ማስፋፋት የተደረገው እሱ ነው። ሁለተኛ ደግሞ ራስ አገዝ የነበረው ህንጻ ቢያንስ የመጀመሪያው ስላብ ተሞልቶ ከታች ያለውን ኤሪያ ወደ ክላስ እንዲቀየሩ ተደርጓል። በትንሹ ወደ 11 ክላስ ተሸንሽኖ ወጥተ ሁለት ላብራቶሪና ወደ ስምንት መማሪያ ክላሶች የሚሆኑ አሁን አገልግሎት ላይ ይገኛሉ። ሁለት ሶስተኛ ደግሞ ቅዱስ ሚካኤል አጥቢያ ላይ ያለው የኬጂ በኬጂ ብቻ ተወስኖ የነበረውን ወደ አንደኛ ደረጃ በማሳደግ ዘንድሮ ወደ ሶስት ክላሶችና ማስኖሪ የወጣለት ወደ ስድስት መማሪያ ክላሶች በግንባታ ላይ ይገኛሉ። ለሚቀጥለው ለ2018 የትምህርት ዘመን ይደርሳሉ ተብሎ ይጠበቃል። አሁን እሱን በመስራት ላይ ነው የምንገኘው። ዲያቆን የእሱነ እንደገለጹት ትምህርት ቤቱ በ2017 ዓ.ም ሚኒስትሪ ፈተና የወሰዱ ተማሪዎች መቶ በመቶ በማሳለፍ ቀዳሚ መሆኑን አስረድተዋል። ይህም ለትምህርት ጥራት ምን ያህል ትኩረት እንደተሰጠም የሚያመላክት ነው። ትምህርት አሰጣጡ ላይ የተሻለ ጥራት ከሌሎቹ የግል ትምህርት ቤቶች አኳያ የተሻለ ጥራት እንዲኖረው እየተሰራ ይገኛል። በዘንድሮ አመት እንደውም ያለን ውጤት የሚያሳየው ምንድነው፣ ስምንተኛ ክፍልን ሙሉ ለሙሉ 100% የማሳለፍ እንዲማሳለፍ ደረጃ ላይ ተደርሷል። ወደ 73 ተማሪ ተፈትነዋል። 73ቱም ሙሉ ለሙሉ አልፈዋል። ስድስተኛ ክፍልም እንደዛው ወደ 90 ዘጠኝ አካባቢ እነሱም እንደዚህ ማለፍ ችለዋል። ስለዚህ የትምህርት ጥራቱን አሁን ቅበላችንን በመክታት ትምህርት ጥራት ላይና የግቢ አደረጃጀቱን ሳቢና ማራኪ ለትምህርት ሂደቱ ምቹ እንዲሆን ማድረግ ስራዎችን እየሰራ ነው። መንገኛ በተጨማሪም ትምህርት ቤቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተቋም ቢሆንም ለሁሉም ማህበረሰብ የሃይማኖት ሆነ የዘር ልዩነት ሳያደርግ ክፍት እንደሆነ የተማሪ ወላጆች ከሰጡን ምስክርነት መረዳት ይቻላል። እኔ ስሜ ጥሩ ወርቅ አረጋ ይባላል። እዚሁ ከጋሞ ዞን ከዚሁ አካባቢ ነው የመጣሁት እና ልጄን ለ2018 ልጆቼን ምንታ ናቸው ልጆቼን ላስመዘግብ ነው የመጣሁት። አሁን በኬጂዋን ላይ ነው አስመዘግባቸው። ያው ካለው ነባራዊ ሁኔታ ከምንም ቤተክርስቲያናችን ከምታደርገው አስተዋጽኦ አንዱ ነው ልጅን በቅናሽ ዋጋ ማስተማር 450 ለኬጂ ዋን በጣም ከሌላ አኳያ በጣም የተሻለ ነው። ይላል የትምህርት ቤቱ አስተዳደር። አሁን ያለውን የኑሮ ውድነት ከግምት ውስጥ በማስገባት ተማሪዎችን በአነስተኛ ክፍያ አገልግሎት በመስጠት ላይ ይገኛል። ለዚህም ነዋሪዎችና የተማሪ ወላጆች አድናቆታቸውንና ምስጋናቸውን ገልጸዋል። ይቀጥል ደሞ ያው ቤተ ክርስቲያኗ ስታስተምር ያው ይሄ የኬሌምነት ነው የኬሌምነት ነው ብላት እንትን አትልም አትለይም የግድ የኦርቶዶክስ ልጆች ብቻ አይደሉም የሚማሩት፣ ሁሉንም ያማከለ ነው ትምህርት ቤቱ። ሲቀጥል ደግሞ እንደ አካባቢው እንደ ኑሮ ውድነትም እንደምንም ልጆቹን በተሻለ ነገር በተሻለ እንትን ቀርጾ፣ ስነ ምግባርንም ግብረ ገብነትንም ቀርጾ ስለሚያስተምር የተሻለ ነው እላለሁ። ስሙ አልማየሁ በየኔ ነው። እዚህ ቤተክርስቲያን ለልጆች በቂ ነገር በቂ ትምህርት ያስተማሩት የሀገሩ ድጋፍ አድርጎ ለልጆችም ድጋፍ አድርጎ ለኛም ድጋፍ አድርጎ በውጭ ትምህርት ቤት ቢከፍል ወደ ሺህ ምናምን የሚከፍሉ ደረጃ አስቀንሶ ዋጋው ቀንሶ ለእኛ ድጋፍ አድርጎ የምታስተምሩ ግቢ ና በጣም ደስ የሚል ነገር ደስ የሚል ጸባዩ ሁሉ ለልጆችን ጸባዩ ሁሉ አስተምሮ ተቸግሮ ለእኛ ብሎ ቆሞ ያለ ቤተክርስቲያን ትምህርት ቤት ናት። በጣም በልማቱም ቢሆን በምንም ቢሆን በጣም ደስ ይለኛል። እኛ በጣም በዚች በቃ በጎን ሆነን ቤተክርስቲያኑ ጎን ሆነን ለእኛ ልጆችም ጎን ሆኖ እነሱ እኛ ደግሞ ቤተክርስቲያኑ ጎን ሆነን አንድ ሆነን ማንም ሀይማኖት ማንንም ሃይማኖት ሳይለይ የምታስተምርበት ግቢ ናት። እግዚአብሔር የተመሰገነ ይሁን። የአቡነ ሰላማ ሁለተኛ ደረጃ ትምህርት ቤት በሽቻ ቀበሌ የሚገኝ ሲሆን ይህ ትምህርት ቤት የማስፋፊያ ስራዎች እየተከናወኑበት ነው። ይህ የትምህርት ተቋም ተማሪዎችንና መምህራንን ለማመላለስ የሚረዳ ትልቅ አውቶቡስ በ2017 ዓመተ ምሕረት ገዝቶ አገልግሎት በመስጠት ላይ ይገኛል። ይህ አውቶቡስ የትምህርት ጥራትን ለማሳደግና ተማሪዎች እንዳያረፍዱና በጊዜ በትምህርት ገበታቸው እንዲገኙ ምቹ በሆነ ሁኔታ ትምህርታቸውን እንዲከታተሉ ለመርዳት ከፍተኛ አስተዋጽኦ እያበረከተ ይገኛል። የልማትና የገቢ ማስገኛ ፕሮጀክቶችን በተመለከተም በ2017 ዓ.ም ምህረት የሀገረ ስብከቱ የገቢ ምንጮችን ለማስፋፋት በርካታ የልማት ፕሮጀክቶች ተጀምረዋል። የአርባ ምንጭ ደብረ ጽዮን ቅድስት ማርያም ገዳም ለገዳሙም ሆነ ለተዘጉ የገጠር አብያተ ክርስቲያናት መደጎሚያ የሚሆን ባለ ስድስት ወለል ሕንጻ ግንባታ ተጀምሯል። የዚህም ግንባታ የመጀመሪያው የመሠረትና ቋሚ ኮለን ተሞልቶ መጠናቀቁ ለፕሮጀክቱ መፋጠን ትልቅ ማሳያ ተደርጎ ይወሰዳል። የደብረ ጽዮን ቅድስት ማርያም ገዳም ነገን የመለወጥ ብሩህ ራዕይ ይዞ ለሀገር ተረካቢውን ትውልድ ስንቅ የሚሆን ትልቅ ምዕራፍ አንግቦ የተነሳ ሲሆን ሐምሌ 13 ቀን 2016 ዓመተ ምሕረት ገዳሙ በብፁዕ አቡነ ኤልያስ መሪነት በገዳሙ ቅጥር ግቢ ውስጥ ለአካባቢው ህብረተሰብና ለገዳሙ የገቢ ምንጭ የሚሆን የኬጂ አንድ አጸደ ህፃናት ትምህርት ቤት ለመገንባት የመሰረተ ድንጋይ አኑረዋል። በዚህ መርሃ ግብር ላይ ብፁ አቡነ ኤልያስ የጋሞና አካባቢው የጎፋና ባስኬቶ አህጉረ ስብከት ሊቀጳጳስና የቅዱስ ሲኖዶስ አባል በክቡር ስራ አስኪያጅ ሊቀ ኅሩያን ገሪማ ጌታነህ እንዲሁም በአርባምንጭ ከተማ ከንቲባ በነበሩት በአቶ ገዛህኝ ጋሞና በሌሎች የመንግሥት ባለሥልጣናት ፊት ተከናውኗል ይህ እርምጃ የትምህርት ጥራትን በማሳደግ የልጆችን የወደፊት ሕይወት መቅረጽና መንፈሳዊ ትምህርትን ከዘመናዊ ዕውቀት ጋር ማዋሃድ ያለውን ጠቀሜታ ያሳያል። ይህ ተቋም በ2017 ዓ.ም የተማሪ ቀበላ በማድረግ ሙሉ በሙሉ ወደ ስራ የገባ ሲሆን ለህፃናቱ ጥራት ያለው ትምህርት ከመስጠቱም ባሻገር ለገዳሙም የገቢ ማስገኛ ሆኖ አገልግሎት እንደሚሰጥ ይታመናል። ይህም የገዳሙን ቀጣይነት ለማረጋገጥና ተጨማሪ የማህበራዊ አገልግሎቶችን ለማስፋፋት የሚያስችል ወሳኝ እርምጃ ሲሆን፣ የደብረ ጽዮን ቅድስት ማርያም ገዳም ያነገበው ይህ የልማት ተግባር ገዳማት መንፈሳዊ ብቻ ሳይሆን ለሀገር እድገትና ለትውልድ ግንባታም ትልቅ አስተዋጽኦ የሚያደርጉ ማዕከላት መሆናቸውንም በግልጽ ያመላክታል። የዝግቲ ደብረ ሰላም አቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን በአርባ ምንጭ ዙሪያና በጋጮ ባባ ወረዳዎች ቤተ ክህነት በብፁዕ አቡነ ኤልያስ መሪነት እና በወይዘሮ ካሴች አስተባባሪነት ለገጠር አብያተ ክርስቲያናት የሚደጉም ባለ ሰባቱ ወለል ሁለገብ ህንጻ እየተገነባ እንደሆነ ይታወቃል። ለዚህም ሕንጻ ማትፋፊያ እንዲሆን በቅርቡ ከ10 ሚሊዮን ብር በላይ ወጪ የተደረገበት 450 ካሬ መሬት ቦታ ከግለሰብ እንዲገዛ ሆኗል። ያው እዚህ ከአጠገባቸው ያለውን 450 ካሬ ቦታ የነበሩ ሰዎች በአሁን ሰዓት፣ ሁሉም ቤተሰቦች ስድስቱም በስዊድን እና በአሜሪካ ሀገር ነው የሚገኙት። እንደ ዕቅድ ያደረጉት እዚህ ባዶ ቦታ ላይ ወይም የትውልድ ቦታቸው ላይ ትልቅ የገበያ ማዕከል ለመገንባት ነው እቅድ ይዘው የነበረ ነገር ግን ከጎን ሲያዩት እዚህ ጋር የዝግቲያ አቡነ ገብረ መንፈስ ቅዱስ ህንፃ እየተሰራ ነው። መንፈሳዊ ቦታ ነው። እነሱ ደግሞ ሊገነቡ ያስቡት ግራውንድ ፕላስ ኤት ትልቅ የገበያ ማዕከል ነው እና ትንሽ ከተጋጨባቸው፣ ማለት እዚህ ጋር እኛ ለክራይ መሰጠው ቤት ሆቴልም ሊሆን ይችላል፣ መጠጥ ቤትም ሊሆን ይችላል እና ከዝግቲያ አቡ ገብረ መንፈስ ቅዱስ ህንፃ ጋር እንዳይጋጭብን የሚል ሀሳብ አንሸራሸሩና እኔን አማከሩኝ። እኔ ግብር በከፍላቸው ወክለውኝ እኔ ነበርኩኝና እንደው ክንዴ እንደዚህ ብናደርግ ብሎ ሲሉኝ አቡነ ገብረ መንፈስ ቅዱስ ጥቆማ ሊሆን ይችላል። በጋራ ተማከሩና በቃ ላይ ዝግታ አቡነ ገብረ መንፈስ ቅዱስ ህንፃ፣ እንደው ይሁን፣ እኛ ሌላ ጊዜ መተን ለመስቀልም መተን ሰብስበ መተን ኢንቨስት እናደርጋለን ሌላ ቦታ። እኔም አማራጭ ሰጠዋቸው በአካባቢያችን ላይ ይሄን ቦታ ስጡና ሌላ ቦታ ኢንቨስትመንት ቦታ ጠይቃችሁ ኢንቨስት ማድረግ ትችላላችሁ የሚል አይዲያ ሰጠዋቸው። የይዞታ ማረጋገጫና የመንፈሳዊ ቦታዎች ልማትን በተመለከተም ቀደም ሲል ቤተክርስቲያን ለጥምቀትና ለደመራ በዓላት ስትጠቀምበት የነበረው ቦታም መንግሥት ለልማት የወሰደ ሲሆን ነገር ግን በመንግስትና በሀገረ ስብከቱ እንዲሁም በምእመናን ትብብር በዚያው አቅራቢያ ተመጣጣኝ የሆነም 37000 ሄክታር መሬት የይዞታ ማረጋገጫ በምትኩ ለቤተ ክርስቲያን መስጠት ተችሏል። እሺ፣ አመሰግናለሁ። ስሜ ዲያቆን ማርሸት ታደለ እባላለሁ። በአርባ ምንጭ ደብረ ኃይል ቅዱስ ገብርኤልና ደብረ መንክራት ቅዱስ ሚካኤል አብያተ ክርስቲያናት የሰበካ ጉባኤ አባል ነኝ። በሰበካ ጉባኤም የስብከተ ወንጌል ተወካይ ሆኜ እያገለገልኩ ያለው አንድ አገልጋይ ነኝ። ከዚህ ጋር ተያይዞ አሁን በተነሳው ጥያቄ የቤተ ክርስቲያንን ይዞታ ከማስከበር ጋር በ2017 አመተ ምህረት። የአርባ ምንጭ ደብረ ኃይል ቅዱስ ገብርኤል ቤተ ክርስቲያን እንዲሁም ከሌሎቹ የቅዱስ ጊዮርጊስ፣ አቡነ ተክለ ሃይማኖት ዙሪያ ካሉት ጋር በጋራ ሲጠቀምበት አብያተ ክርስቲያናቱ ሲጠቀሙበት የነበረ ለረጅም ጊዜ ሲያገለግል የነበረ የመስቀል ደመራና የጥምቀተ ባህር ቦታ አለ። ይህ ቦታ ለረጅም ጊዜ መንፈሳዊ አገልግሎት ሲሰጥ የቆየ ነው። ቤተ ክርስቲያኒቱ ቦታዋን መረከቧን ተከትሎ የ2017 ዓ.ም የጥምቀት በዓል በዚሁ አዲስ ቦታ ላይ በደመቀ ሁኔታ ማክበር ትችላለች። ይህ ድርጊት መንፈሳዊ በዓላትን ለማክበር የተረጋጋና ዘላቂ መፍትሄ ሆኗል። ጎን ለጎን አባቶችም ፍቃዳቸው ሆኖ ልጆች የሚጫወቱበት ሜዳ ሆኖ ረጅም ጊዜ እንደዚሁ እንደ ስቴዲየም አገልግሏል። መንግስት በ2017 ዓ.ም በዚህ የጥምቀተ ባህር እና የመስቀል ደመራ ቦታ ላይ ሰፊ ልማት ስለፈለገ ታላቅ የስቴዲየም ግንባታ ስለፈለገ ቤተክርስቲያን ጋር እጅግ በጣም ሰፊ የሆነ ውይይት ተደርጎ ከሀገረ ስብከቱ ሊቀ ጳጳስ ከአጥቢያ ምእመናን ድረስ በጉዳዩ በጣም ትኩረት ሰጥተው ውይይት ሲደረግ ኮሚቴዎች ተመርጠው ውይይት ሲደረግ ቆይቶ መጨረሻ ላይ መንግስትም ተለዋጭ አማራጭ ቦታ ለቤተ ክርስቲያን ሰጥቶ 37000 ካሬ መሬት ለቤተ ክርስቲያን ተሰጥቶ ሕዝቡ ስምምነት አድርጎ አገረ ስብከቱ ፍከቱ ስምምነት አድርጎ የሚመለከታቸው አካላት ሁሉ በጉዳዩ ተስማምተው በ2017 ዓ.ም የጥምቀተ ባህር በዓልም እጅግ በጣም ሰፊ በሆነው ቦታ ደስ በሚል ሁኔታ ቦታውን የማስተካከል ስራ ከመንግስት ጋርም በህብረት በጋራ በመሆን የማስተካከል ስራ ተሰርቶ ልዩ የሆነ የጥምቀተ ባህር ቦታ አክብረናል። እና ከዚህ ጋር ተያይዞ ለዚህ ስኬት ከፍተኛ አስተዋጽኦ ያደረጉ ልዩ ልዩ የኮሚቴ አካላት ከሀገረ ስብከቱ ሊቀ ጳጳስ ጀምሮ እስከ አጥቢያ ድረስ ያሉ ምእመናን ሁሉ ሰፊ ትኩረት በመስጠት ቤተ ክርስቲያን ይዞታዋ እንዲተገበር ወይም እንዲከበር ስላደረጉ እንደ አንድ የሰበካ ጉባኤ አባል ምስጋና እያቀረብኩኝ፣ ይህም ቦታ በሀገረ ስብከቱ ሊቀ ጳጳስ ስያሜ ተሰጥቶት የአምስቱ አድባራት ፈለገ ዮርዳኖስ ጥምቀተ ባህር በሚል ተሰይሞ ለቤተ ክርስቲያንም የይዞታ ማረጋገጫ ተሰጥቶ በዓሉን በልዩ ሁኔታ አክብረናል ማለት ነው። በዚህ ሁኔታ የተሳተፉትን ሁሉ በቤተ ክርስቲያን ስም ላመሰግን እወዳለሁ። በአጠቃላይ በ2017 ዓመተ ምሕረት የተከናወኑት የልማት ስራዎች ሀገረ ስብከቱ ከመንፈሳዊ አገልግሎት ባሻገር የማህበረሰብን ልማትና እድገት ምን ያህል እንደሚደግፍ የሚያሳይ ነው። እነዚህ ፕሮጀክቶች የወደፊት ትውልድን ለመቅረጽ፣ የገቢ ምንጮችን ለማጠናከርና የቤተ ክርስቲያኒቱን ዘላቂነት ለማረጋገጥ ወሳኝ ሚና ይጫወታሉ።